ኦኬ፣ ስልጣን የለትም አልክ። ስልጣን አለህ አይደለ ገዝተህ እስኪ ከከፈተህ ሞክር። እምቢ ከአንተ ጋር ችግር፣ አንተ ጋር ከከፈተልህ እንዴት ስንበላው? እኔ ጋር ምን አይነት ሰው ነው? እኔ ከከፈተልኝ ለምን ስልጣኑ ካልኖረው ብዬ ነው እኔ

በቃ ተውኩት። እንደውም ላወራው ነበረ ተውኩት፣ አይደለ እንለፈው። ግን ልትለይ ነበር በላሻል በላት፣ ወዷን አያቸው ቆረጣት። አልናገርም። ኤኒዌይስ፣ ምንድነው እሱ ማሳየት የፈለግ ነው። እንግዲህ በተውሂድ ያምናሉ። በእርግጥ ተውሂድ የሚለው ቃል በቁርአን ውስጥ የለም። ተውሂድም በሶስት ይከፍሉታል። ያው እናንተ በስላሴ የምታምኑ ስላሴ የሚባል መጽሐፍ ቅዱስ ላይ ሽታውም የለም እያሉ የሚደነፉት አካላት ተውሂድ የሚባለው ቃል በቁርአን ውስጥ ሽታውም የለም። ቃል በቃል ተውሂድ የሚል ቃል በቁርአን ውስጥ የለም። ተውሂድ በሶስት ይከፈላል። እናንተ በስላሴ የምታምኑ አንድም ሶስት የምትሉ ይላችኋል። ተውሂድ የሚለው ቃል በሶስት ይከፈላል። ተውሂድን ራሱ በሶስት ይከፍሉታል። ተውሂድ አላስማወል ስፋት ተውሂድ አልሩብያ ተውሂድ አሉልያ ብለው ይከፍሉታል። ስለዚህ ዛሬ የተመለከትነው ምንድን ነው? ከተውሂድ ከሶስቱ ተውሂድ አላስማወል ስፋት ከሚባለው ውስጥ የአላህን ምህረት ነው የተመለከትነው። የአላህን ምህረት ከነኚህ ሶስቱ አንዱ ያላህ ምህረት የሚገኝበትን ተመለከተን ማለት ነው። አላህ መሀሪ ነው። መሀሪ ጀር አዛኝ በሆነው አላህ እያሉ የሚሉት ምህረቱ የተፈጠረ ነው። መቶ ምህረቶችን ፈጠረ። ዘጠና ዘጠኙን ለራሱ አስቀረ፣ አንደኛውን ለፍጥረቱ ሰጠ። ከዛ ምን ብሎ ተናገረ? ምህረቴ ቁጣይን አሸነፈችልኝ ብሎ ተናገረ። ይሄ ማለት ምን ማለት ነው? በዲፎልት አላህ ምህረቱ ቁጣውን ከማሸነፏ በፊት አላህ ቁጡና ብስጩ ነበር። እኔ ሳልሆን ብለው ሐዲሱ ነው ምልክት እያደረግሽ ያሳያቸውን የሰውራ እውነት አላህ ምህረቱ ቁጣውን እንዳሸነፈች፣ ቁጣውን እንዳበረደችለት፣ ኢቭን ዶሚኔት እንዳደረገችው፣ ኦቨርካም እንዳደረገችው ምን ምህረቱ ቁጣውን አንብቢ እና ተርጉም ይላቸው ወይ

ከላከላቸው በኋላ ዘጠና ዘጠኙ ከወደራሱ አስቀመጠ። ከዚያ በኋላ ያ ዘጠና ዘጠኙን ደግሞ እንግዲህ ያው ፍጥረታትን ከፈጠረ በኋላ መጽሐፉ ላይ ጻፈ። ከዛ በኋላ ምን ብሎ ይጻፈ? ስለ ራሱ ነው የጻፈው። ከዛ ምን ትሮን ከዛ ከምንድን ነበረ ስሙ ከሱ በዙፋኑ ላይ እንዲቀመጥ አደረገ። ከዛ ምን ብሎ ተናገረ? ያው በትምህርት ጥቅሱ ውስጥ ቨርሊ ማይ ሜርሲ ኦቨርካምስ ማይ አንገር። ምን አደረገ? ምህረቴ ንዴቴን ኦቨርካም አደረገው መለሰው፣ አሸነፈው ብሎ ተናገረ። ያ እናመሰግናለን። እንግዲህ አሸንፎለታል እንግዲህ። የእኛስ ማንኛው ነው ያሸነፈው? ቁጣችን ነው ምህረታችን ነው ያሸነፈው? አላሁ አለም እንዳት። እኛማ በቃ ያለን ምህረት ተጠቅመህ እኮ ስበስ እየተዘዘንን እንኖራለን። ማለት እኔ እንጃ። ቆይ እሺ አሁን ይናደዳል ሲልስ፣ አሁን እዚህ ምን ጋር እንዴቱ እንዴት ነው ብለው የሚያስረዱ ነው ማለት። አሁን እንግዲህ ቁጣው ያለሽ የባህሪው ነው የሚሆነው። ቁጣው የባህሪው ይሆንና ምህረቱ ደግሞ ከግዛ በኋላ የመጣ ነው። ሁለቱም አብረው ቢሆኑ ኖሮ መሸናነፉ ሊኖር አይችልም ማለት ነው። ወይም ደግሞ አቻ ነው የሚሆኑት፣ ወይም አስቀድሞ ነው ከተፈጠረ በኋላ አይደለም። ይሄ ነገር የሚሆነው ነበረ። አሁን ግን ምህረቱን ከተፈጠረ በኋላ ነው። ምህረቱ ቁጣውን ያሸነፈችለት። ስለዚህ አስቀድሞ አላ ምንድነው ቁጡ ነበረ፣ በጣም በቁጣ የተሞላ ነበረ። ምህረት አልባ ነው። ለዛ ነው በቃ ብቻውን ቁጭ ብሎ እንግዲህ ሲበሳጭ ነበር ማለት ነው። አንተ ለካ እንትን ላይ ውሃ ላይ ነበር ለካ ስረሆኑ ራሱ ከውሃ ላይ ነበረ። ለዛ ነው ሲናደድ ውሃ እየደፋ ነው ጭንቅላቱ ላይ ማለት ነው። የሴጣንም ወንበሩ ውሃ ላይ ነው፣ እሱም ውሃ ላይ ነበረ። እንደ እስልምና ቴዎሎጂ እንትሆና አላ ውጡ ነበረ የሚለውን ከያዝን ይበቃል ይመስለኛል ግን እዚ ጋር በጣም ብዙ አኔንጃ። እስቲ ከሰር ያላችሁ ሙስሊሞች በእርግጠኝነት አላችሁ። እባካችሁ ነው ያዙ ና መታችሁ አብራሩልን። መጥራታችሁ፣ መድከማችሁ ከሊሰለመ ከሊሰለመ እያላችሁ የጊዜያችን ሰከንዶች ሸረፍራፊ ከምተቃጥሉ ይልቅ እዚህ መታችሁ እንኳን ማውረትና መወየት ማትችሉ ከሆነ መልሱም በኮመንት ሴክሽን እንኳን በአትሊስት ኮመን ሴክሽን ለመታችሁ እንድጽፉልን በደንብ ኮት አድርጉት። እዚ ጋራ እንትን አምላካችሁ ምንድን ነበረ ስሙ? ምንድነው? ይሄ ምህረቱ የባህሪው አይደለም። ለምን? ባህሪው ወይ ደግሞ ይሄ ምንድነው ከቪዚካል እና የኢንሴንሱ ማለትም ባህሪው ከአካሉ ጋር የተለየ ስላልሆነ ምህረቱ የባህሪው አይደለም። ከዛ ፍጥረታትን ጋራ ልክ እንደ ፍጥረታት እንደተፈጠረ ሁሉ ምህረቱን አብሮ የተፈጠረ ነገር ነው ነው የባህሪው አይደለም። ስለዚህ ያህ ምህረት ደግሞ በቁጥር እንጂ ከኛ ጋራ በምን አይለያይም። በምህረትነት አይለያይም። በምህረት ምንነቱ በምንነቱ አይለያይም። በብዛቱ ግን ይለያያል ማለት ነው፣ አሁን እዚህ ጋር ባየናቸው ሀዲሶች መሰረት። ስለዚህ አንደኛ እባካችሁ በደንብ አብራሩልን ወይ የአምላካችሁ ባህሪያት ምንድን ናቸው? ምን ብሎ ነው የተጠቀሰው? አንደኛ እኔ እኔ ፐርሰናል ያሉኝ ጥያቄዎች አንደኛ፣ የአላህ ባህሪያት ብላችሁ ባህሪ፣ በመጀመሪያ ደረጃ በእስልምና እንዴት ነው የአላህን ባህሪ የምትረዱት? ስለዚህ ያንን ባህሪ ካብራራችሁልን በኋላ ደግሞ የዛ የባህሪ ባህሪው ጋር የምታካትቱት ወይም ደግሞ የአላህ ባህሪያት ብላችሁ የምዘረዝሩት ምንድን ናቸው? ከዛ በኋላ ያንን ባህሪ ደግሞ ከዘረዘራችሁልን በኋላ የተፈጠረ ባህሪ ከራሱ ጋር አብሮ የሚኖራለ ወይስ ያ ባህሪ ዘላለማዊ ነው ማለት። እኔ አሁን በጣም ጭራሽ ማለት አሁን እኔ ለምን በዚህ መልኩ እንደምተችላችሁ እንደ ማነሳው ታውቃላችሁ። ቁርሃን የተብራራ ነው ትላላችሁ፣ ቁርሃን ሙሉ ግልጽ ነው ትላላችሁ፣ ቁርሃን የነበበ ይሰልማል ትላላችሁ። ግን እዚህ ጋራ ስለአምላካችሁ ራሱ በቂ የሆነ ማብራሪያ ቁርሃናችሁ አይሰጥም። በቂ የሆነ ማብራሪያ የለውም። አይወልድም፣ አይወለድም ከዚያ በኋላ ደግሞ እሱን የሚመስል የለም ከማለት ያንን ነገር ደግሞ ደጋግሞ ደጋግሞ አረፍተ ነገሮችን እየቀያየሩ ከመተንተን ውጪ በጥልቀት የዛን የባህሪውን በኤፒስቴሞሎጂ ደረጃ እራሱ ማስረዳት አትችሉ፣ በስነ እውቀት ደረጃ ማለት ነው። ስለዚህ በእርግጥ አሁን ለምሳሌ እፎይ፣ አንተ ስለሆንክ በደንብ ሜሞራይዝ የምታደርገው አንተ ታግዘኛለህ። የቁርሃኑን ክፍል ግን ምን ብሏል? ስለ ሩሁ ሲጠየቅ እንዳጠይቁ ስለ ሩሁ መጠየቅ እንደተከለከላችሁ ይናገራል እና እነዚህ አስራ ሰባት ሰማንያ አምስት እና እዛ ላይ በግልጽ አስቀምጠዋል ሐሳቡን ቁጥሮቹን በደንብ የሚሞራ ስለማላደርጋቸው ነው እና ምንድን ነበረ ስሙ? በዛ ጋር በግልጽ እስቴት አድርገዋል። በቃ እንዳትጠይቁ ተብላችኋል። ስለዚህ እነዚህ ማብራሪያ ስለተሳና ነው ወይ ስለምንስ ነው እንዳትጠይቁ የተባላችሁት? ማለት እነዚህ አካላት ላይ በክሬሽን ላይ ምን አድርገዋል ድርሻ ነበራቸው። አንደኛ በፍጥረት ላይ ድርሻ ነበራቸው። ሁለተኛ ነገር ደግሞ ምን ያደርገዋል? እዚህ ጋር ደግሞ ከራሱ ጋር የራሱ የባህሪ ክፋይ የሆነውን የራሱ የኔ ነው የሚለውን ነገር ምን ያደርገዋል? ከፍጥረቶቹ ጋር አጋርቷል ማለት ነው። ስለዚህ እኛን ለምንድነው አጋሪዎቹ የሚለን? ምሕረትን ከሰው ጋር እየተካፈለ እኔ አልገባኝም። እውነት ምሕረት የጎረቤትሽን ነው የተካፈለው ሙሳ እንኳን

I'm just gonna know what I ነገሮችን ከኮንቴክስታቸው ውጭ በናረጋቸው መልካም ይመስለኛል። እሺ አሁን ወደ ትምህርቱ ትገባላችሁ። አገቡም ሰዎች ነው። ይብቃል። አይ እንገባለን። እየመጡ ቢሆን ጥሩ ነበረ። ገሳችን ቢከፍትልን አሪፍ ነበረ። በጣም ብዙ ልንሄድበት የምንችለው ርስ ነበረ፣ ግን የተወሰነ ገፋ ተመችቶኛል። ስዞር ነው ያልኩት እና ዛሬ ድካሙም አለ ይመስለኛል። የሆነ ለምን እንደሆነ አላውቅም። ትንሽ አሁንም እየተንቀሳቀስኩ ስለማወራችሁ እንትን ነው ዳጉደ ተፋ ለመንገባ ከዛ አንጻር ነው። እና አንድ ሰው እቀበልላችኋለሁ። ሸምሱ ሸምሱ፣ እንኳን ደህና መጣህ ሸምሱ። ይሰማል፣ ይሰማል፣ ይሰማል። ወንድሜ ሰላም ነው፣ እንኳን ደህና መጣህ ሌና እንኳን ደህና ቆያችሁ። ልጅ ሰላም ነው፣ ሰላም ነው። እንደመግቢያ ግን አንተ በቅርብ ርቀት እየተከታተልኩ ነው። በቅርብ ቀን ደግሞ አንተን አንገትህን ቆርጬ ለሙስሊሞች አደባባይ እንደሚሰቅሉት ደግሞ አትጠራጠር። እሺ ወንድሜ

እስከ መቼም ድረስ ደግሞ እንኳን ኢትዮጵያ ውስጥ እንኳን ኢትዮጵያ ውስጥ ዓለም ውስጥ ራሱ ሆነ ማለት ነው። የሆነች ቀን እንኳን እኔ ባይሳካ ወንድሞቼ ደግሞ እንደሚሳካ ደሞ እርግጠኛ ነኝ። በሞቶ ጠብቅ ማለት ምን ልታደርገኝ፣ ልታርደኝ ነው? የነቢያችን ሰለላሁ ዐለይሂ ወሰለም ተከታዮች ስንት እንደሆነ ታውቃለህ? ብዛቱ አላቅም ማለት አንተ ልታርደኝ ነው አሁን? አላማው ነው ምንድን ነው? እዛ ውስጥ ግባና የእንደሱን ተከታዮችን ሙስሊም በዓለም ውስጥ ስንት ሙስሊም እንዳለ ደግሞ ተከታዮችን ከነዛ ውስጥ ደግሞ አንደኛው እኔ ነኝ ለምሳሌ ማለት ነው። ስለዚህ ከነዛ ውስጥ ደግሞ ምንም ብትሆን ምንም አታመልጥም እስከ ሕይወት ፍጻሜ ድረስ ማለት ነው። ሰምተሃል። ከዛ በኋላ ግን አመልጣችኋለሁ። በቃ የትም አታመልጥም አልኩህ። አይ ከሕይወት ፍጻሜ በኋላ ወደ ክርስትያኑ ነው የሄደው እኮ ወደ ክርስቶስ ወደ ገነት ምን? ክርስቶስ ክርስቶስ ተሳደብሎ እኮ አንተን ክርስቶስ ተሳደብሎ መጣ ነው። ያ ከአራጅ መንፈስ ጌታ ይሰውራችሁ። አስተምረት ነው። አሁን ሻምሱ እኳ አይፈረድበትም፣ ወደኩ አይደለም። ሸምሶ አይፈረድበትም። ስለሁለት ነገር አይፈረድበትም፣ አንድ አስተምሮቱ ነው፣ ሁለተኛ ደግሞ አለማወቅ ነው። አስተምሮቱ አጋንንታዊ ስለሆነ ያ አጋንንታዊ መንፈስ አድርግ ይለዋል። ምክንያቱም የአጋንንታዊ መንፈስ ስላለበት እረድ፣ ግደል የሚል መንፈስ ነው። ሕፃናትን እኮ እያረዱ አላሁ አክበር ብለው የሚደሳሰቱ ናቸው ብቸኛ ሰው እያረዱ የሚደሰቱ ፈጣሪን ስም የሚጠሩ ማለት ፈጣሪ እንዳልሆነ እናውቃለን ግን አትሊስ ፈጣሪ ብለው የያዙትን ቅንጥስ አንገቱን እያደረጉ አላሁ አክበር ይላሉ እጅግ ዘግናኝ ዘግናኝ ቪዲዮዎችን እንትን ላይ ልልክላችሁ ይችላለ ቴሌግራም ላይ ይሄ መንፈሱ ነው እንደዚያ የሚያስደርጋቸው ሸምሶ በሌላኛው ሳይድ ደግሞ ምንድን ነው ከልጅነቱ ጀምሮ ሲሞላው የኖረው አለ፣ ባለማወቅ ሲሞላው የኖረው አለ። ምን ነብይህ እንዲህ ነው፣ ነብይህ እንዲህ ነው፣ ነብይህ እንዲህ ነው ተብሎ በቃ የጸባይ የስብዕና ባለቤት በቃ የሁሉ ምሳሌ ተደርጎ ተሰብኮታል። አመጣንና ፈረስንበት። ስናፈርስበት ልክ ቤቷ የፈረሰባት ወፍ ወዲያና ወዲያ እንደምትበር ማለት ነው። እንደዛ ይቅበዘበዛሉ። መሰረታቸውን ነው ይናድንባቸው አድንባቸው። ቅድም እንዳልኳችሁ ነቢያችን ተነካ ብለው ይቆውጡታል። አላ ተነካ ብለው ግን አይጮሁም፣ ብያችሁ ነበረ። በዓለም በየትኛውም ዓለም ላይ ሄዱ ስላላ የፈለገ ብትሉ አላ ተነካብን አይሉ። ቶፒካችን ስላላ ጉዳይ ነው። ስላላ ነበረ እንትን እያወራን የነበረው ስላላ፣ ብዙ ነገሮችን አንስተናል። ሲያደምጥ ቆይቶ ምንም አልመሰለውም። ስላላ ስንናገር ስለ ነቢዩ ግን በመሀል ምንም እንትን ያላት ነገር የለም። እጣቢ ያጠጣል ብለን ያሳየ ነው። እሱንም መቶ ልጁ ስለጠየቀን ከዚህ በፊት ሪከርድ ላይ አይቻለሁ ቪዲዮ እሱ ነገርነት ነው ውሸት ነው። እስቲ እጣቢ እንደሚያጠጣ ነብያችን መረጃ አለ እሱን ነው የጠቀስ ነው። በቃ ከዛ ውጭ ስለ ነብዩ ያወራውትም የለም። ነብያችንን ምናምን ብሎ ግን መቶ አርደሃለሁ አለ። ምክንያቱም ቅደም መንበያችኋለው ለነብያቸው ሲሉ ይህንን ማድረግ ግዴታ አለባቸው። ቡሃሪ 15 ላይ እናት ከአባታቸው ከልጃቸውም በላይ ከነፍሳቸውም በላይ ነቢያቸውን እስካልወደዱ ድረስ እስልምና የላቸውም ይላል።